ሰላም አለይኩም ወረህመቱላይ በረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዜላችሁ የቀረብኩት በህልማችሁ ሊጥ ማብካት፣ ዱቄትንና ሊጥን ማየት በአጠቃላይ ሊጥ ስታበቁ፣ ሊጥ ስትይዙ ወይም ስታበቁ ስትጋግሩት ማለም የሚሰጠውን ፍቺ ይዜላችሁ ቀርብ ያለው ማለት ነው። አንዳንድ ድምፅ ከገባ ይቅርታ ጠይቃለሁ። እስከመጨረሻው ድረስ ተከታተሉ። መጨረሻው ድረስ ማየት አለባችሁ ፍቻችሁ እንድታገኙ ማለት ነው። ሌሎቻችሁ ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አዲስ የሆናችሁ ማለት ነው። የነባሮቹ ደግሞ ሼር ማድረግና ላይክ ማድረግ አትርሱ። በተለይ ደግሞ መዳም ቅመሞት ሼር አድርጉ። አደራ አደራ። አሁን ወደ ህልሙ እገባለሁ ማለት ነው። አንዲት ያላገባች ሴት ልጅ ወይም የታጨች ማለት ነው፣ ፍቅረኛ ያላት እጮኛ ያላት በአጠቃላይ ማግባት ያሰበች ሴት ልጅ ብለን ነው የምንጀምረው ህልሙን እሷ በህልሟ ሊጥ ስታከፋፍል፣ ለሰው ስትሰጥ፣ ሊጥን እንደ ስትቆራረስ በህልሟ ካየች የሰራችበትን ህልሟንና ምኞቷን ፍጻሜ እየጠበቀች እንደሆነ ያሳያል። ሊጥ እያከፋፈለች ከሆነ ግን እሳ ሊጥ እያቦካች እንደሆነ ይቺ የታጨች ልጅ በህልሟ ካየች ይሄ ማለት የምታገባበት ቀን ቅርብ እንደሆነ ወይም በቅርቡ እንደምታገባ ይገልጻል። ሌላው ደግሞ ምናልባት አዲስ ህይወት አዲስ ጅማሬ ልጀምርም እንደሆነ ህልሙ ያመላክታታል ማለት ነው። በህልሟ ሊጥ ስታቦካ መጋገሪያዎችን አብሮ ህልሟ ላይ የተካተተ ከሆነ የድፎ ዳቦ መጋገሪያ ወይም ምጣዱ ተካቶ ከሆነ ይሄ ፍቺ ደግሞ ምንድን ለሚሆነው የተትረፈረፈ ሲሳይና በረከት ልታገኝ እንደሆነ ይገልጻል። ዳቦ ሊጥ የምታቦካው ከነ መጋገሪያው በህልሟ ካለመች ማለት ነው። እዛው ህልም ላይ ትኩስ መጋገሪያዎችን በህልሟ ካየች እንግዲህ በጣም ትኩስ የሆነ መጋገሪያዎችን በህልም ውስጥ ማየት መጽናናትንና ደስታን የሚያመጣ የኑሮ ምንጮችን ያመላክታል። ደስታ የሚያመጣላት የኑሮ ምንጭ ማለት ስራ፣ መተዳደሪያ ስራ ታገኛለች ማለት ነው። በሌላ በኩል መጋገሪያዎችን ለመስራት ማለም ለምሳሌ ዳቦን፣ ሊጡን እንደ ዳቦ አድርጋ ለመስራት ስታስብ በህልሟ ይሄ እድገትንና በስራ ላይ ስኬታማ ለመሆን ጥረቷን የጥረቷን ቁርጠኝነት ይገልጻል ማለት ነው። ዳቦን አንስታ ምጣድ ላይ ለመጋገር ካለመች በህልም ሊጥ መብላትን ካለመችች ያላገባች ሴት ይሄ ትርጓሜ የመሰረታዊ ገንዘቦቿን ፍጆታ ሊያመላክት ይችላል። ለምሳሌ ብዙ ገንዘብ ወይም ወጪ ልታወጣ ትችላለች። አንድ ወንድ ግን በህልም ውስጥ ሊጥ እየበላ እንደሆነ በህልሙ ካየ ይህ ቁጠባ ለመቆጠብ እንደሚያስብ ወይም ደግሞ ያለውን ገንዘብ የሆነ ነገር ላይ ሊያፈስ እንደሆነ ወይም ገንዘቡን በሙላ ያልታሰበ ቦታ ላይ ወይም የሚፈልገው ቦታ ላይ ሊያፈስ እንደሆነ ሊገልጽ ይችላል። ሊጥ ሲበላ ከተመለከተ መዋለ ንዋይ ማፍሰስ ያለበትን ገንዘብ ማውጣት፣ ለሆነ ጉዳይ ገንዘብ ሊያወጣ እንደሆነ ይገልጻል ማለት ነው። ሌላው በሌላኛው ህልም ፈቺ ደግሞ ምን ብሏል መሰላችሁ ስለ ሊጥ ሊጥን ማለም ብለዋል። በሕልም ትርጓሜ ሊጥን ማለም የገንዘብና በንግድ መስክ ውስጥ እድልና ስኬትን እንደሚያመላክት ሕልም አላሚው ፈተዋል ማለት ነው። ሊጥ ማየት ገንዘብና ስኬትን፣ እድልን፣ ሁሉ ነገርን ይገልጻል ብለዋል። ለምሳሌ ባለትዳር ሴት በሕልም ውስጥ ሊጥና ዱቄትን በአንድ ላይ ካየች በመጪው ጊዜ ውስጥ የምትሰማውን አስደሳች ዜና ሊያበስል ይችላል። ለባለትዳር ሴት ሊጥንና ዱቄትን አንድ ላይ ከተመለከተች ማለት ነው። ሊጥን ሊጥ እየተጋገረ እንደሆነ በህልም የሚያልም ማንኛውም ሰው ይህ ሰውዬ በዕለት ዕለት ህይወት ውስጥ የሚያስመሰግኑ ባህሪያት እንዳለው ሊያመላክት ይችላል አንድ ወንድ በሊጥ እየጋገረ እንደሆነ በህልሙ ካለመ ይሄ ሁልጊዜ በሚሰራው ስራ በጣም የተመሰገነ ሰው ወይም የዕለት ዕለት ተግባሩ የሚመሰገን ሰው እንደሆነ ያመላክታል ማለት ነው አሁን ደግሞ እስኪ ሊጥ መብላት ፍቺ ዝርዝር አድርገን እኔ ያላገባ ወንድ ወጣት ሊጥ እንደሚበላ በህልሙ ካየ በቅርቡ ጥሩ ባህሪ ያላትን ሴት እንደሚያገባ የሚናገር ህልም ነው። አንድ ወጣት ትዳር የሌለው ወንድ ልጅ ሊጥ ሲበላ ካለመ ጥሩ ባህሪ ያላትን ሴት ሊያገባ ነው ማለት ነው። በሌላ በኩል ደግሞ ያገባ ባለትዳር የሆነ ወንድ በህልም ውስጥ ጥሩ ጣዕም ያለው ሊጥ ሲበላ ካየ፣ ይህ ማለት የቤተሰብ ጭንቀቶችና ችግሮች እንደሚጠፉ የቤተሰቡ የትዳሩ ማለት ነው ጭንቀትና ችግሮች እንደሚጠፉ ይገልጻል ማለት ነው። ዱቄት የዱቄት ሊጥ በህልም መብላት ዱቄትና ሊጥ አንድ ላይ ተለውሰውም ሊሆን ይችላል። ብቻ ሊጥ መብላት ዱቄትና ሊጥን በአንድ ላይ መብላት ስለሚመጣው መልካምና ቁሳዊ መተዳደሪያ መልካም ዜና የምስራች ነው። ወደ እናንተ የሚመጣ መተዳደሪያ ሰፊ ሲሳይ አለ ማለት ነው። ዱቄትና ሊጥን አንድ ላይ ከበላችሁት ማንኛውም ሰው ነገር ግን ያልበሰለ ሊጥ አስቀድም ሲበሰለ ነው እንዲ ሲበሉት የነበረው። እንትኑ ላይ ህልማችሁ ላይ ሊጡ እንዳልበሰለ ካሰባችሁ ነው። ግን ዝም ብላችሁ ሊጡን ስትበሉት ደስ እያላችሁ ከበላችሁት የቀድሞ ከላይ የገለጽኩት ትርጉም ነው። ግን እዚ ጋር ሊጡን ስትበሉት አልበሰለ ያልበሰለ ሊጥ እያላችሁ ህልሙ ላይ እያሰባችሁ የምትበሉ ከሆነ የቸኮላ ውሳኔዎችን ያስጠነቅቃል። ቸኮላችሁ እንዳትወስኑ ያስጠነቅቃል። ምክንያቱም ልትጸጸቱ ትችላላችሁ። ይሄ ያልበሰለ ሊጥ ይሄ ሊጥ ገና አልተበሰለም እያላችሁ ህልሙ ውስጥ ስትበሉ ካለማችሁ ማለት ነው። ግን እሳ በኖርማል ሊጥ መብላት ደግሞ ከላይ የገለጽኩትን ይመስላል። አንድ ሴት በህልሟ ሊጥ ስታቦካ ስታይ ነፍሰ ጡር ሴት ከሆነች እና በህልሟ ሊጥ ስታቦካ ከተመለከተች የምትወልድበት ጊዜ መቃረቡን የሚገልጽ ነው። ሊጡን በህልም ውስጥ ስትቦጫጭቅ ወይም ቦጭቅ ቦጭቅ ወይም እንደዚህ የቦጫጨቀች ካየች ግቦቿ ላይ ለመድረስ እና ህልሞቿን ለማሳካት የማያቋረጥ ጥረት እንደምታደርግ ወይም ስራ እየሰራች እንደሆነ ይገልጻል። ነፍሰ ጡር ሴትም ልትሆን ትችላለች። ወይም ቅድም ያልኩት ሊጥ ስታቦካ ያየች ነፍሰ ጡር ናት። አሁን ኳን ማንኛውም ሴት ሊጥ እንዲህ ስትቦጫጭ ካየች ጥረቷን ይገልጻል ማለት ነው። እሺ፣ ሌላው ሊጥን የማቅለጫ ሊጥን ስትበጠብጥ ወይም ስታቦካ ስታቀጥን ማየት አንድ ሰው ጥሩም ሆነ ክፉ ሊያመጣለት የሚችለውን ጥረት የሚያሳይ ምልክት ተደርጎ ይታያል ማለት ነው። ወይ ጥሩ፣ ወይ ኪሳራ ወይም ደግሞ ትርፍ የሚያመጣለትን ስራ እንደሚያገኝ ነው ሊጥ ሲበጣብጥ ከተመለከተ። ሊጡን ስታቦኩት ወይም ስትበጠብጡት ሰፊና ሙች በሆነ ሳህን ከውስጥ ከሆነ ሊጡን የምታቦኩት፣ ይህ የሚያሳየው ንጹህ መተዳደሪያ እንደምታገኙ ሊያመላክት ይችላል። ምናልባትም ደግሞ ሴት ያላገባች ሴት በሰፊ ሳህን ሊጥ ስታቦካ ከተመለከተች መጪ ጋብቻዋንም ሊገልጽ ይችላል ማለት ነው። በሌላ በኩል ሳህኑ ጠባብ ከሆነ የምታበኩበት ሰህን ጠባብ ከሆነ ደግሞ በህገወጥ መንገድ ገንዘብ ለማግኘት እንደምትፈልጉ ሊገልጽ ይችላል። ህገወጥ ማለት ማለት መንግስት ያልፈቀደውም ሊሆን ይችላል ሃይማኖት ያልፈቀደውም ሊሆን ይችላል። በአጠቃላይ በህገወጥ መንገድ ልታ ገንዘብ ልታስገቡ ወደ ህይወታችሁ እንደሆነ ሊያመላክት ይችላል ማለት ነው። እሺ ሌላው ደግሞ አሁንም ሳህን በጠባብ ሳህን ወንድ ህልም አላሚ ሊጥ ሲያቦካ ከተመለከተ ገንዘብ ለማግኘት ሰውየው አንዳንድ ኃጢአቶችን ወይም አንዳንድ መጥፎ ድርጊቶችን ሊወድቅ ይችላል። ገንዘብ ለማግኘት ካለው ፍላጎት የተነሳ አንዳንድ ኃጢአቶችን ሊሰራ ይችላል። በጠባብ ሳህን ሲያቦካ ከተመለከተ ማለት ነው። ዱቄት እጃችሁ ላይ ማለት ሊጥ ስታቦኩ እጆቻችሁ ላይ ሊጥ ልጥፍጥፍጥፍ ብሎባችሁ ወይም እጃችሁ ላይ ሊጥ ተለጥፎባችሁ እጃችሁን እያያችሁት በህልማችሁ ሊጥ ተለጥፎባችሁ አንድ ወንድ ሊሆን ይችላል ወይም ደግሞ ወንድ ህልም አላሚ እጁ ላይ ሊጥ እያቦካ እጁ ላይ ተለጥፎ ከሆነ ሊጥ የተለጠፈበትን እጅ በህልም ካያችሁ በሙያችሁ በስራችሁ ወይም ደግሞ በገንዘብ ህይወታችሁ ውስጥ ሊያጋጥማችሁ የሚችሉትን መሰናክሎች ያንጸባርቃል። ለምን ሊጡ እጃችሁ ላይ ስለተጣበቅ አልላቀቅ ካለ አልላቀቅ ብቻ ሰው እጃችሁ ላይ ተጣብቆ ካለማችሁ ማለት ነው። ይህ ራ ይሄ ህልም ማለት ነው በሰዎች መካከል ችግር የሚፈጥሩ አሉታዊ ቃላት ወይም አሉባልታዎች እንደሚመጡባችሁ ወይም ደግሞ ከሰው ጋር ሊያጋጫችሁ የሚችል አንዳንድ ንግግሮችን ከሰው ጋር ልትነጋገሩ እንደሆነ አሉታዊ ወይም መሰዳደብም ሊሆን ይችላል ማለት ነው። እጃችሁ ላይ ሊጥ ተለጥፎ ካያችሁ ሌላ ሰው ሌላኛ እናንተ አላሚ ሆናችሁ ሌላ ሰው ሊጥ ሲያቦካ ማየት ደግሞ ይህ ሰው እንደሚጠቀም ወይም ለሌሎችን ጥቅም ምንጭ እንደሚሆን ነው። ሌላ ሰው ሊጥ ሲያቦካ ካያችሁ ያያችሁት ሰው ወይ እናንተን ይጠቅማችኋል ወይም ደግሞ ሌሎችን እንደሚጠቅም ወይም ሰበብ የመጥቀም ሰበብ እንደሚሆን ነው። አንዳንድ ሰው ራሱ ስራ ያገኝና ለሌሎችም ስራ ይከፍታል ማለት ነው። ሌሎችንም ያስጠቅማል። ሌሎችንም ስራ ያስገባል ልክ እንደ ከዛ አላሚው እንደዛ ሊሆን አላሚው ያለመው ሰው የሚያውቀው ከሆነ በዛ ሰው ሊጠቀም ይችላል፣ ወይ ሌሎቹ ሊጠቀሙ ይችላሉ በዛ ሰው ሰማ ማለት ነው። እሺ ወደ ቀጣዩ ደግሞ ስንጓዝ ያላገባች ትዳር ያልያዘች ሴት ልጅ በህልሟ ውስጥ ሊጥን ስትመለከት ደግሞ ለወደፊት እሷን ለሚጠብቃት አስፈላጊ ክስተቶች የዝግጅትና እየተዘጋጀች እንደሆነ ያሳያል። አዳዲስ ክስተት ሊፈጠር ስለሚሆን ዱቄቱን ራሷ እያቦካች ወይም ደግሞ ሊጡን ራሷ እያቦካች እየጋገረች ብቻ እንደምታቦካ በህልሟ ይህን ካሰበች ይህ በስራ ወይም በትምህርቷ ህይወቷ ውስጥ ለረጅም ጊዜ ስጠብቀው የነበረውን ግብ ልታሳካ መሆኑን አመላካች ነው ማለት ነው። አንዲት ያላገባች ሴት ልጅ በህልሟ ከሌሎች ሰዎች ጋር አንድ ላይ ሆና ተሰብስባ ሊጥ ያቦካች እንደሆነ ካየች ይህ ምናልባት በጥንቃቄ መያዝ ያለባቸው ንግግሮችን ይገልጻል። ምክንያቱም ከሰዎች ጋር ያልሆነ ንግግር ተነጋግራ ልትጋጭ ስለምትችል ማንኛውም ነገር ላይ ንግግሯ ላይ መጠንቀቅ አለባት ማለት ነው። እላፊ ነገር ላይ ተናግራ ከዙሪያ ካሉ ሰዎች ጸብ እንዳትፈጥር የሚናገር ነው። ለምን ከሰዎች ጋር ማቡካት ማለት ከሰዎች ጋር አለመግባባት ሊመጣ ነው ማለት ነው። ዝም ብላ እንዳገኘችው ግልጽ ነኝ በማለት የምትናገር ከሆነ ግጭት ሊመጣብ ስለሚችል፣ በህልምሽ ከሰዎች ጋር ያላገባ ሴት ስታቦኪ ካየሽ ከሰው እንዳትጣጊ አፍሽን ቆጥቢ ማለት ነው። አንዲት ልጅ በህልም ውስጥ የዱቄት ሳህኖችን ስትመለከት ይህ አስደሳች ክስተቶችን እና በህይወቷ ውስጥ የሚከሰቱ ጠቃሚ እድሎችን ሊያበስራት ይችላል ማለት ነው። ሊጡን በሚሽከረከር እንደዚህ ማብኪያው በማሽን የምታቦካ ከሆነ ወይም እያዘጋጀ በእጅ የምታዘጋጀው ከሆነ ስኬቶችን ሊያመጡ የሚችሉ አዳዲስ ስራዎችን ይገልጻል ማለት ነው። ለምን ማውኪያውን ማለት ነው። ጥሬ ሊጥ በህልም ውስጥ መብላት መቀያል ያልበሰለ እንደሆነ በህልም እያያችሁ ማንኛውም ህልም አላሚ ቅድም ለሌሎች ፈተናል፣ ግን አሁን ለማናችሁም ጥሬ ሊጥ መብላት በኋላ ላይ የመጸጸት እድል ስላለው ምርጫ እያመላከታል። ለምሳሌ የሆነን ወንድ ትመርጥና ማንኛውም ሴት፣ ከዛ ግን ቸኩላ ስለመረጠች በኋላ ልትጸጸት ትችላለች። ወይም ቸኩላችሁ የሆነ ውሳኔ ትወሱንና በኋላ የምትጸጸትበትን ጉዳይ ያስጠነቅቃል። ያልበሰለ ጥሬ ሊጥ ከበላችሁ በህልማችሁ ማለት ነው። ቀጥለን ባለትዳር ሴት በህልም ውስጥ ሊጥን ስትደፋ ወይም እያቦካት ሲፈስባት ከተመለከተች ወይም ደግሞ ሲፈስ ካየች አስደሳች ዜና እንደምትሰማና በቤቷ ውስጥ አስደሳች ክስተቶች መከሳታቸውን ያሳያል። ሊጡምን ሲሆን ነው፣ ሊጡ ሲፈስ ምናልባት ልትጋግረውም ለሆነ ብቻ ድፍት ብሎ ሲበላሽ ሳይሆን ሲፈስ ከተመለከተች ነው የምለው። ይህ ህልም በእሷና በቤተሰቧ ላይ የሚደርሰው መልካም ህይወትና በረከትና ጥቅምንም ያበስራል ማለት ነው። ምናልባት ስራ ካላት በስራዋ መሻሻል፣ በአንዳንድ ነገሮች ላይ ህይወቷ እንደሚሻሻል ነው። ሊጥ ሲፈስ ወይም ተደፍቶ አፈር ድሜ ስበላ ማለት አይደለም። ሊጡ ኮፍ ብሎ ሊፈስ ይችላል። ኮፍ ብሎ ተትረፍርፎ ማለት ነው። ልክ እንደዛ ሊጥ ስታድበለብሉ እንደ ሳምቡሳ ልትሰሩ ልክ እንዲህ ድብልብል ስታደረጉት በህልም ስታልሙ ደግሞ ይህ ማለት አንድ ሰው ከአይን የራቀ ሰው ወደ ህይወታችሁ ሊመለስ ነው። ለምሳሌ ማንኛቸውም ሰዎች ሊጡን እንዲህ እንዲህ እንዲያድበለብላችሁ እንደ ሳምቡሳ ልትሰሩ እንዲህ ስታድበለብሉት ወይም ስታንከባልሉት ካያችሁ የራቀ ሰው በጣም የረሳችሁት ወይም የራቀ ሩቅ ሀገር የሄደ ሰው ሊሆን ይችላል፣ ብቻ ተመልሶ ሊመጣ እንደሆነ ዘመድ ሊሆን ይችላል፣ ወዳጅ ሊሆን ይችላል። የሄደ ሰው ተመልሶ ሊመጣ ነው እንዲህ ስታንከባልሉ ካያችሁ ማለት ነው። ሌላው ደግሞ ባለትዳር ሴት ዱቄት ስትፈጭ እንትኑን እንደው ዱቄት ስትፈጭ በህልም ካየች ለምሳሌ ወደ ሷ የሚመጡትን አዎንታዊ ለውጦች በሃይማኖታዊ ቅንነት በዙሪያ ላሉ ሰዎች መልካም ሰው እንደሆነች ይገልጻል። ዱቄት መፍጨት ለባለትዳር ሴት በህልም ውስጥ ሊጥን መቆራረጥ ለምሳሌ አድበልብላችሁ እንደዚህ እንደዚህ ቋራጥ ስትቆርጡት የለም ሳምቦ ሳይሆን ነገር ለመስላት ሊጡ ተድበል ብሎ በንትን እንቆርጠዋለን አደለ ወይም ደግሞ በሌላ በሌላ በተለያየ ሰሃን ማስቀመጥ መቆራረጥ፣ በአጠቃላይ ለባለ ትዳር ሴት ምንድን ነው የቤተሰቧን ጉዳይ በመምራት ረገድ ያላትን ችሎታና የገንዘብ ችግሮቿን ለማስወገድ ጥበቧን ያመላክታል። ሁለነ ህይወቷን ለማሸነፍ ጠብ ምንድነው ጠንካራ ሴት መሆኗን ይገልጻል ማለት ነው ሊጦችን ስትቆራርጥ ወይም ስትከፋፍል ካየች ማለት ነው። ሌላው ሊጥ ስት ሊጥ መቀባት የሚለውን አልፍሻለሁ ማለት ነው። ሰዓቱ ስለሄደ አሁን ሊጥን ረ ጉድፈላ ሽሮ አልኩ እርሾ ጨምራችሁ ደግሞ ማፍላትም እንደሚሰጥ እኔ እርሾ ጨምራችሁ ሊጡን ስታቦኩት ወይም እርሾ አድርጋችሁ በጥምጣችሁ ኮፍ ሲል ወይም ኮፍ ሲል ማየት በህልማችሁ ውስጥ እንዲ ኩፍ ሲል ማየት ወይም ወደ ላይ ሲወጣ ማድረግ ኮርሾ ምናምን ጨማምራችሁበት ይሄ ተስፋ ሰጪና መልካም ዜናን ያሳያል ይህ ህልም ይላል። ለምሳሌ ኮፍ ሲል ያያችሁ ርሾ ጨምራችሁ ትርፍ ማግኘትና በተለይ በስራችሁ ትርፍ ንግድ ከሆነ እንደዛው ትርፍ ማግኘትና በክብር ፍለገና በትጋት ማግኘት ነው የመሳሰለው አዎንታዊ ምልክቶች ለምሳሌ ትርፍ ልታገኙ፣ ክብር ልታገኙ፣ እድገት ልታገኙ መፈለግን ይገልጻል ማለት ነው። ነገር ግን ይላል አንድ ወንድ በህልሙ ያልበሰለ ሊጥ እየበላ እንደሆነ ካወቀ ይህ ውሳኔውን ለማድረግ መቸኮሉን ሊያመላከት ይችላል። ሶስት አራት የገለጹት ይህን ነገር እና ድሎ ከመወሰኑ በፊት መመርመር ማሰብ እንዳለበት ይገልጻል። ሌላው በእጅ ሊጥ እየቦካ ሊጡና በእጃችን እንደምታቦኩት በህልም የሚያይ ወንድ ማለት ነው አዳዲስ ፕሮጀክቶች ወይም ደግሞ የንግድ ስራዎች፣ ትልልቅ የመስሪያ ቤት ስራዎች ወይም ድርጅቶች ውስጥ የሚመጡ ጠቃሚ እድገቶችን ሊያበስል ይችላል። አሁን ይሄ ወንድ በዚህ ድርጅቶች ውስጥ ወይም ፕሮጀክቶች ውስጥ ቢሳተፍ ጠቃሚ እድል ወይም ጠቃሚ ለውጥ ያመጣለታል። በህልሙ ሊጥ ያቦካ አንድ ወንድ ካለምና በተለይ ድርጅት ላይ የሚሰራ ሸሪካ፣ ምንድነው የንግድ ስራ ላይ የሚሰራ ከሆነ ተርፋማ እንደሚሆን ነው። ከዱቄት ጋር በህልም ዱቄትን ማለም ወይም ዱቄትን መስራት በህል ቃል መስራት አንድ ሰው የሚያጠፈውን ጥረትና ላብ እንዴት በስኬት ዘውድ እንደሚቀዳጅ፣ አንድ ሰው ሊጥ ሲያቦቃ ሲታገል አንድ ወንድ ከተመለከተ በጣም በጥረት በልፋት በጣም ትልቅ ቦታ ላይ ወይም ትልቅ ስኬት ላይ እንደሚደርስ ያመላክታል። ሊጥ ሲያቦካ አንድ ወንድ ከተመለከተ ማለት ነው። ወደ ተመልካቾች እንግዲህ በሪጥ ዙሪያ ይሄን የመሰለ ይሄን ይመስላል ለዛሬው። ምክንያቱም ከቀጠልኩት ረጅም አለ ብዙ ነው ተፈቶ አያልቅም ያለም። ለዛሬው ግን ይሄን ይመስላል። አንዳንዴ ሰላሳ ደቂቃ አርባ ደቂቃ ነበር በፊት ምሰራው፣ እየሰለቻችሁ ስለሆነ ከአስራ አምስት ደቂቃ በላይ ብዙ መስራት አልፈልግም። እጥር ምጥን ብላ ህልማችሁን። ከዚህ ካጣችሁ ደግሞ ሊቭ ላይ ስንገናኝ እፈት ማለት ነው። ሊቭም ስለምገባ በተረፈ ደና ቆዮ። ላይክ እያደረጋችሁ አበረታቱኝ። ላይክ አድርጉም። አይከፈልበትም። ወላ ላይ ካድርጉ። ይሄ እኮ ሰው መርዳት ነው፣ ለሌላው ሰው ሄዶ ቪዲዮ እንዲዳረስ ማድረግ ቅንነት ነው። ስለዚህ ላይ ካድርጉ። ቻው፣ ደህና ቆዩ።